ስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 17 በዚች ቀን ታላቁ አባት አባ ለትጹን አረፈ። ይህም አባት ከብህንሳ አገር ነበር። ጎልማሳ በነበረ ጊዜም ነፍሱንም ስለ እኔ የጣላትም ያገኛታል፣ ለዘላለም ሕይወትም ይጠብቃታል የሚለውን በቅዱስ ወንጌል ውስጥ የተጻፈውን የህያውን የንጉስ ክርስቶስን ቃል ሰማ። ወዲያውንም ልቡ ስለ እግዚአብሔር ፍቅርና ስለ ዘላለማዊ ተርላ እንደ እሳት ነደደ። ቅዱስ ቁርባንንም ተቀብሎ እስዋት ወደሚባል ገዳም ሄደ። በጾም በጸሎትና በስግደትም ታላቅ ተጋድሎን ያለማቋረጥ ይጋደል ጀመር። ሰባት ሰባት ቀንም ይጾም ነበር። የእግዚአብሔርን መልአክ ተገለጸለትና የምንኩስና ልብስን ያለብሰው ዘንድ ወደ አባ ኤስድሮስ እንዲሄድ አዘዘው። እርሱም መልአኩ እንዳዘዘው ሄደ። አባ ኤስድሮስም በልብሱና በአስኬማው ላይ አርባ ቀኖች ጸለየ። ከዚያም በኋላ ልብሱንና አስኬማውን አለበሰው። በገርል መጠመድንም ጨመረ። ከዚህም በኋላ በመምህሩ ፍቃድ ወጥቶ እየተጋ እየጾመናም እየተጋደለ ብቻውን ኖረ። ከእርሱም አቅራቢያ የሆነ አንድ ገዳም ነበረ። የገዳሙን መነኮሳትም ይጎበኛቸው ነበር። በአንዲት ዕለትም ወደዚያ ገዳም ሄዶ አበምኔቱንም ታሞ ለሞት ደርሶ አገኘው። መነኮሳቱም በዙሪያ ሆነው ያለቅሱ ነበር። አባ ለትጹንም የሰይጣን ሰራዊትን ከበውት ደስ ሲላቸው አያቸው። አባ ለትጹንም አባት ሆይ በአንተ ላይ የሆነው ምንድን ነው? ብሎ አበምኔቱን ጠየቀው። እርሱም መነኮሳቱን ካጠገቡ እንዲርቁ አዘዛቸው። ከዚህም በኋላ ያደረገውን በደሉን ሊነግረው ጀመረ። እንዲህም አለው። ከእኔ አስቀድሞ እንደ እርሱ ያለ ማንም ያልሰራው ኃጢአትን ሰርቻለሁና አባቴ ሆይ በጸሎታ አትርሳኝ። እኔ ቅስና ልሾም ፈልጌ ባልሾሙኝ ጊዜ ወደ ሌላ አገር ሄደው ኤጲስቆጶሱም ቅስና ሹሞኛል ብዬ በድፍረት በቁርባኑ ላይ የምቀድስ ሆንኩ። ለጠላሁትም በቁርባኑ መሥዋዕት ውስጥ መርዝ አድርጌ ሰጠዋለሁ፣ እርሱም ይሞታል። ከእናቴም ጋር አስር ጊዜ ተኝቻለሁ። ከእኔም ፀንሳ ለመውለድ በደረሰች ጊዜ ስራ ያጠጥቼ ሕፃኑን በሆዷ ውስጥ ገደልሁት። ኃጢአቴ ብዙ ነው፣ ተነግሮም አያልቅም። ከበጎ ስራ ምንም ምን የሰራሁት የለም። ነገር ግን በጸሎታ አትርሳኝ፣ ከዚህ ከኃላፊው ዓለም መውጫ ይደርሷልና። ወዲያውም በክፉ አሟሟት ሞተ። ነፍሱንም አጋንንት ሲቀባበሏትና በየራሱ በሆነ ስቃይም ሲያሰቃዩት አባለት ጹን አያት አያዝ አባለት ጹንም የመረረ ልቅሶን አለቀሰ። አባለት ጹን ስለ ወዳጆቹ ነፍሱን አሳልፎ የሚሰጥ ያለ ከሆነ ከዚህ የሚበልጥ ፍቅር የለም የሚለውን የቅዱስ ወንጌሉን ቃል አሰበ። አባለት ጹንም ስለዚህ አጠሰው ነፍስ ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን እየለመነ አምስት ጊዜ እስከሚሞት ሰውነቱን ሊያሰቃያት ጀመረ። የመላእክት አለቃ ቅዱስ ሚካኤልን መጥቶ አስነሳውና እንዲህ አለው። ስለዚህ ኃጢአተኛ ነፍስ ነፍስህን አትግደል፣ ምህረት አይገባውምና እግዚአብሔር እውነተኛ ፈራጅ ስለሆነ በደሉ አይሰረይለትም። አባ ለትጹን ግን መሐሪ ይቅር ባይ ወደሆነ እግዚአብሔር ስለዚህ ኃጢአተኛ እየለመነ ራሱን ማሰቃየት አልተውም። ከዚህም በኋላ ራሱን በባህር አስጥሞ ሞተ። ያን ጊዜም ታላቅ ነጎድጓድ ሆነ። ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም ወርዶ በባህር ዳር ተቀመጠ። ከባሕርም አውጥቶ ከሞት ያድነው ዘንድ ቅዱስ ሚካኤልን አዘዘው። እርሱም ማድኖ ክብር ይግባውና እና በጌታችን ፊት አቆመው። ጌታችንም የመረጥኩህ ለትጹን ሆይ ኃጢአቱ እጅግ ብዙ ስለሆነ ከኀጢአተኞች ሁሉ በደል ስለሚከፋ ምሕረት ስለማይገባው ስለዚህ ኃጢአተኛ ብዙ ጊዜ ነፍስህን ለምን ትገድላለህ? አለው። አባ ለትጹንም እንዲህ ብሎ መለሰ፣ መሐሪና ይቅር ባይ ጌታዬና አምላኬ ፈጣሪዬ ሆይ ያን ኀጢአተኛ ትምረው ዘንድ ለምናለሁ፣ ያለዚያ ነፍሴን ከእርሱ ጋር ወደ ስቃይ ውሰዳት። ከዚህም በኋላ ጌታችን የዚያን ኃጥእ ነፍስ ያመጣት ዘንድ ቅዱስ ሚካኤልን አዘዘውና አመጣት። በከበሩ እጆቹም ዳሰሳት እንዳልተፈጠረችም አደረጋት። ይቺ ነፍስ አፈር ትሁን እንጂ ለስቃይ ወይም ለሕይወት ልትሆን አትሁን አለ። አባ ለትጹንም ስለ ይቅርታውና ቸርነቱ፣ ገናንነቱም መድኃኒታችንን ፈጽሞ አመሰግነው ከዚህም በኋላ ጌታችን አባ ለትጹንን የመረጥኩህ ለትጹን ሆይ በእውነት እነግርሃለሁ መታሰቢያህን ለሚያደርግ ሁሉ በስምህ መባ ለሚያስገባ፣ ወይም የተራበ ለሚያበላ፣ የተጠማም ለሚያጠጣ፣ የተራቆተ ለሚያለብስ፣ ወይም ገድልህን ለሚጽፍ እኔ የሁሉንም ኃጢአታቸውን ይቅር እላለሁ፣ ስማቸውንም በሕይወት መጽሐፍ እጽፋለሁ፣ በጎ ዋጋቸውንም እሰጣቸዋለሁ። ጌታችንም ይህንን ብሎ ወደ ሰማያት አረገ። ቅዱስ አባ ለትጹንም እጅግ ደስ አለው። ወደ በአቱም ተመልሶ እየተጋደለ ብዙ ዘመን ኖረ፣ እግዚአብሔርንም አገለገለው። መልካም ገድሉንም ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን። በረከቱም ከእኛ ጋር ለዘላለሙ ይኑር አሜን። ሰላም ለአባት ለትጹን እስከ ፍጻሜ ዘኪለ ከመያወፅ እምደን ብሴ ህጉለ ለለመዋይል ሰዱስ እንዘይበል ቆጽለ በትርህም ጣቤ እምብዝሃ ተጋደለ ገርለ በአምሳለ ኦፍ ኮነ ስጋሁ ቀሊለ ዳግመኛም በዝች ቀን የመደራው የብፁዕ አባ ገሪማ መታሰቢያ ሆነ። የዚህም ቅዱስ አባቱ የሮም ንጉሥ ነበር። ስሙም መስፍንያኖስ ይባላል። የንግሥት እናቱ ስምም ሰፍንጊያ ነው። እርሷም መካን ስለሆነች በእናቷ በቅድስት ድንግል እመቤታችን ማርያም አማላጅነት በመማፀን ወደ እግዚአብሔር እየለመነች ኖረች። ከዚህ በኋላ ይህን የተባረከ ልጅ ተቀበለች። ስሙንም ይስሐቅ ብላ ጠራችው። ጥቂት ባደገ ጊዜም የቤተ ክርስቲያን ትምህርት አስተምራው ዲቁና አሾሙት። አባቱ በሞተ ጊዜም የሮም ሰዎች በአባቱ ዙፋን ላይ ያነገሡት፣ እየፈረደና በቀን እየገዛም ሰባት ዓመት ኖረ። በዋሻ የሚኖረው አባ ጴንጠሌዎንንም በሰማ ጊዜ እንዲህ ብሎ ወደ እርሱ ላከ። ልጄ ይስሐቅ ሆይ፣ ሙታኖቻቸውን ይቀብሩ ዘንድ ሙታኖችን ተዋቸው። አንተ ግን ክብር ይግባውና የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን የማያልፍ መንግሥት ትሻ ዘንድ ወደ እኔና። አባ ገሪማም መልእክቱ ደርሶት በሰማ ጊዜ መንግሥቱን ትቶ በሌሊት ወጥቶ ሄደ። ያን ጊዜም ጌታ የላከው የመላእክት አለቃ ቅዱስ ገብርኤል ተገለጠለት። ብርሃናውያን በሆኑ ክንፎቹም ተሸክሞ የአስር ወር የሚሆነውን መንገድ በሶስት ሰዓት አደረሰው፣ በአባ ጴንጠሌዎንም ደጅ አቆመው። ይህም በኢትዮጵያ ንጉሥ በለአሚድ ዘመን ነበር። አባ ጴንጠሌዎንም ቅዱስ ይስሐቅን ባየው ጊዜ ደስ ብሎ ታቅፎ ሳመው፣ ወደ ባዕቱም አስገብቶ የምንኩስና ልብስን አለበሰው። ይስሐቅም በጾም በጸሎትና በስግደት ተጠምዶ ቆዳው ከአጽሙ እስከሚጣበቅ ሲጋደል ኑሮ ከዚህም በኋላ መደራ ወደ ተባለ ቦታ ሄደ። በዚያም ድንቅና ተአምር እያደረገ በሽተኞችንም በመፈወስና አጋንንትን በማስወጣት ብዙ ዘመን ኖረ። በአንዲት ዕለትም በጠዋት ስንዴ ዘራ፣ በሰርክም አዝመራውን ሰብስቦ አስገባ። ከእርሱም መስዋዕትን አሳረገ። በማግስቱም በግራር ዛፍ ላይ በሮችን አውጥቶ የስንዴውን ነዶ አበራየ፣ ሰባ ሰባት የእንቅብ መስፈሪያም ሆነ። ሁለተኛም የወይን አረግ በአለት ላይ ተከለ። ወዲያውም የበቀለች አበበችንም እና አፈራችም። በእርሷም መስዋዕትን አሳረገ። አንዲት ቀንም ሲጽፍ መሸና ፀሐይ ሊጠልቅ ጠልቅ ተቃረበ። በቦታውም እንዲቆም አዘዘው። ጽፈቱንም ሲጨርስ ቆመ። ምራቁንም ትፍ ባለበት ዘንድ እስከዛሬ ለበሽተኞች ፈውስ ሆኖ ይኖራል። ከእጁም ብር በወደቀ ጊዜ ወዲያው በቀለ፣ አቆጥቁጦም አደገ። በአንዲት ዕለትም ሰዎች ወደ አባ ጰንጠሌዮን መጥተው ይስሐቅ እኮ ከበላ በኋላ የቁርባን ቅዳሴ ቀደሰ ብለው ነገሩት። አባ ጰንጠሌዮንም ወደ እርሱ ሄዶ ልጄ ይስሐቅ ወይ ምስጢር ስላለኝ ካጠገባችን ሰዎችን አስገልል አለው። ይስሐቅም ሰዎችን ተውና እንጨቶችና ድንጋዮችም ይገለሉ አለ። ወዲያውንም እንጨቶችና ድንጋዮች አንድ ምዕራፍ ያህል ሸሹ። አባ ጴንጠሌዎንም ልጄ ይስሐቅ ገረምከኝ አለ። ስለዚህም ከዚያች ጊዜ ጀምሮ ገሪማ ተባለ። መልካም ተጋድሎውንና የቀና አካሄዱንም በፈጸመ ጊዜ ክብሬ ግባውና መድኃኒታችን ኢየሱስ ክርስቶስ ተገለጠለት። ስሙን ለሚጠራና መታሰቢያውን ለሚያደርግ ገድሉንም ለሚጽፍ፣ ለሚያጽፍም ለሚያነበውና ለሚተረጉመው ስማቸውን በሕይወት መጽሐፍ እንደሚጻፍ ቃል ቃል ኪዳንም ሰጠው። ዳግመኛም የተራበውን ላበላ የተጠማውንም ላጠጣ እኔ የሕይወት እንጀራን መግበዋለሁ የድህነት ጽዋንም አጠጠዋለሁ አለው። በቤተ ክርስቲያንህም በመሐሌት ያመሰገነውንና የጸለየውን እኔ የመላእክትን ምስጋና አሰማዋለሁ። የተራቆተውንም ለሚያለብስ የብልህ እጅ ያልሰራው የብርሃን ግምጃንም አለብሰዋለሁ። ነፍሱም ከሥጋው በምትለይ ጊዜ የጨለማ መላእክት አይቀርቡትም፣ የብርሃን መላእክትንም በዙሪያ አቁማለሁ። በስምህም ቤተ ክርስቲያን ለሰራ በሰማያት አርባ ሰባቴ ብርሃን ቦታዎችን እኔ እሰጠዋለሁ። ለቤተ ክርስቲያንህ መባ የሚሰጠውንም እኔ በመንግስቴ ይቀበለዋለሁ። ቦታህንም የሚያከብረውንም እኔ በመንግስቴ ያከብረዋለሁ። ጠላቶች አጋንንትን ረግጦ የሚገዛበትንም እሰጠዋለሁ። አባ ገሪማም ይህን ታላቅ ሀብት በቸርነት ብዛት የሰጠኸኝ አቤቱ ስምህ ይክበር ይመስገን። ግን ጌታዬ ሆይ መታሰቢያዬን ላደረገ ገርሌንም ለጻፈ እስከ ስንት ትውልድ ትምርልኛለህ አለ። መድኃኒታችንም እስከ አስራ ሁለት ትውልድ እምርልሃለሁ አለው። አባ ገሪማም መድኃኒታችንን ልጆች ባይኖሩት ስ ምን ታደርግለታለህ አለው። መድኃኒታችንም አስራ ሁለት እጽፍ ክብር እሰጠዋለሁ ብሎ መለሰለት። ዳግመኛም የሞት ጥላ እንደማያገኝህ ታላቅ የምስራችን እነግርሃለሁ አለው። ይህንንም ተናግሮ ሰላምታም ሰጥቶት በታላቅ ክብር ወደ ሰማያት አደረገ። ቅዱስ አባ ገሪማም በልቡ ደስ ተሰኘ። ወዲያውኑም በብርሃን ሰረገላ ተነጥቆ ብሔረ ሕያዋን ገባ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ አባ ገሪማ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአባ ገሪማ ለአሬዮ አዜዝ ኃይሉ ዛስተራከበ ዘራ ዋስተላጸቀ ምስለ ፍሬ ተብሉ ዝንቱ ጻድቅ ማሀበ ይሄሉ እንገጸበዩ እምድም ጸግሩን ቃሉ አይባን ተግህሱ ወህፀው ተሰሉ። በዚህ ችምለት ፍጹም መናኒ የሆነ የመጻተኛው ባሕታዊ ጰላሞን የእረፍቱ መታሰቢያ ነው። እርሱም ከተጋድሎው የተነሳ ሰይጣን እስከ ደከመ ድረስ በተራራ ላይ እግዚአብሔርን እያገለገለ በገድል ተጠምዶ የሚኖር ነበር። ይህ አባት በቀንና በሌሊት ያለቅስ ነበር እንጂ ከማንም ጋር ሳይነጋገር ከቶ ሳይስቅ ለረጅምና ለብዙ ዓመታት ኖረ። ሰይጣንም የሚያስቅ ነገርንና ጨዋታን ብዙ ጊዜ በላዩ ያመጣበት ነበር። እርሱ ግን ፈገግ እንኳን አይልም፣ ነገር ግን የሚተክዝ ነበር። ክብር ይግባውና ልቡን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍቅር የተመሰጠ ነበር። ሰይጣንም በእርሱ ላይ ተቆጥቶ የሚያድነ ሆነ። በአንዲት ቀንም አባ ጰላሞን የእጅ ሥራውን ሊሸጥ ተነስቶ ሄደ። ሲጓዝም ሰይጣን ጎዳናውን አሳተው ልቡንም መሰጠው እንጂ ያውቅ ዘንድም አልተውም። ከሰባት ቀኖችን ፍጻሜ በኋላ አባ ጰላሞን ከረሃብና ከጥማት ብዛት የተነሳ በምድር ላይ ወደቀ። ለመሞትም ደረሰ። ሰውን የሚወድ እግዚአብሔርም እንዲጠፋ አልተወው። ነገር ግን ሰይጣንን ከእርሱ አርቆ አሳደደው። አረጋዊ አባ ጰላሞንም በእርሱ የሆነውን ባወቀ ጊዜ ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ይርዳኝ ብሎ ጮኸ። ወዲያውኑም ጰላሞን ሆይ አትፍራ፣ ከእንግዲህ ወዲህ ጠላት በአንተ ላይ ክፉ ሊሰራ አይችልም። ነገር ግን ተነስተህ ወደ ደቡብ ጥቂት ተጓዝ። በዚያም በተራራው አጠገብ የሚኖር ስሙ ለትጹን የሚባል ሽማግሌ ጻድቅ ሰው ታገኛለህ። እርሱም ስለ ስሜ ብዙ መከራ የተቀበለ ነው ያደረከውን ሁሉ ሰይጣንም እንዴት እንዳሳተ ንገረው፣ እርሱ ኃጢአት ስትሰረይ ስለ አንተ ይጸልያልና የሚል ቃል እንሰማ። ወዲያውኑም ብፁዕ አባ ጰላሞን ተነስቶ ከእጅ ስራው ጥቂት ተሸክሞ አቤቱ በስምህ አድነኝ የሚለውን የዳዊት መዝሙር እስከ ፍጻሜው፣ ዳግመኛ ስልሳ ሶስተኛውን መዝሙር እያነበበ ቃሉ ወደ አመለከተው ሄደ። ጌታችንም መርቶ ወደ ሽማግሌው አባ ለትጹን አደረሰው። አባ ለትጹንም ባየው ጊዜ በደስታ ተቀብሎ ሰላምታ ሰጠው፣ ወደ ተራራውም አመጣው። ከጸለዩም በኋላ ተቀመጡ። አባ ጰላሞንም የመረረ ልቅሶን እያለቀሰ ሊነግረው ጀመረ። ከታናሽነቱ ጀምሮ ሰይጣንም እንዳሳተው እንዲህ ብሎ ነገረው። በአንዲት ዕለት የእጅ ስራዬን ልሸጥ በግብፅ ገበያ መንገድ ስጓዝ ሰይጣን መጥቶ ልቤን አዘነጋት። መድኃኒቴ የሚሆነኝን የጌታዬንና የአምላኬን የመድኃኒቴን የኢየሱስ ክርስቶስን ስም ጠራ ዘንድ አልተወኝም። ዳግመኛም እንደ ንጉሥ ከተማ የታነጸች ውሃዎችና ተክሎች መልካሞች ዛፎች ያሏት ከተማን አሳየኝ። የእጅ ስራዬንም ልሸት ሳስብ ባሏ ብዙ ገንዘብ ትቶላት ሙቶ በምታዝን ሴት አምሳል ታየኝ። የእጅ ስራህን እኔ ገዛሃለሁ ብላኝ ወደ ቤቷ አዳራሽ አስገባችኝ። እንቅቦቿንም ከላይ አውርዳ አኖረች፣ እግሮችንም አጠበች። ባሮቿንም ማዕድ ያቀርቡ ዘንድ አዘዘቻቸው። ከእርሷ ጋር የምበላ ዘንድ ብዙ ማለደችኝ። በልተን ጠጥተን ሰከር ስንጨዋወትም ባሮቿ ሁሉም ወጡ፣ ሁለታችን ብቻችንን ቀረን። ያን ጊዜም ልቤ በዝሙት እሳት ተቃጠለ። እግዚአብሔርንም መላእክተኞቹንም ቢሆን አላሰብኩም። በእርግጥ ከእርሷ ጋር እንደሚተኛ ሆንኩ። ከዚህ በኋላ በነቃው ጊዜ ብመለከት ምንም ነገር አላገኘውም። ሴትም፣ ማዕድም፣ ቤትም አታክልትም ቢሆን አላገኘውም። ነገር ግን ራሴን ከተራራው በታች አገኘው። እንዳልበላና እንዳልጠጣ መሆነው፣ እጅግም አለቀሱ። ሰይጣንንም በሩቁ ቁሞ መጻተኛ ጰላሞን ሆይ ወዮልህ፣ እንደ ወፍ ላጠምድህ በአንተ ላይ በርትቻለሁና እያለ ሲዘብትብኝ አየሁት። ነገሩንም ሰምቼ በመስቀል ምልክት በላይዋም አሰብኩ። ከእኔም ሸሸ። አሁንም አባቴ ለትጹን ሆይ በደሌን ይቅር ይለኝ ዘንድ ወደ እግዚአብሔር እንድትለምንልኝ በቅድስናህ ተማጽኛለሁ። ቅዱስ አባ ለትጹንም አይዞ እግዚአብሔር ኃጢአትህን ይቅር እንደሚልህ አምናለሁ ብሎ መለሰለት። ከዚህም በኋላ ተነስቶ ሶስት መዓልትና ሶስት ሌሊት ጸለየ። ወደ እነርሱም እንዲህ የሚል ቃል መጣ፤ የታመናችሁ አገልጋዮች አትፍሩ። ከእንግዲህ ወዲህ ጠላት በእናንተ ላይ አይበረታታም። ጰላሞንም የሰራውን ኃጢአት በራሱ በሰይጣን ላይ አደረግሁ የጰላሞንን ኃጢአት ብቻ አይደለም፣ ነገር ግን የሚፈትናቸውንም ሰዎች ሁሉ ኃጢአታቸውን በሰይጣን በራሱ ላይ እመልሳለሁ። ከዚህ በኋላ አባ ጰላሞን ከአባ ለትጹን በረከትን ተቀብሎ እግዚአብሔርን እያመሰገነ ወደ በዓቱ ሄደ። ተጋድለውንም ፈጽሞ በሰላም አረፈ። ለእግዚአብሔርን ምስጋና ይሁን፣ እኛንም በቅዱሳን ሁሉ ጸሎት ይማረን ለዘላለሙ አሜን። ሰላም ለጰላሞን ምድረ አስፈጦ መፍቀሪ ሀብ እንዘ ይገብር ምታተ በዘዲሃው አምሳ እምእግዚአብሔር ማሪ ወመስተሳይል ለስር የተጌጋዩ አመተ ፈነወ ቃል ዲበርሰ ሰይጣን ዘንተ አገበ ዘይብል የነአኮራን፣ የበርቶሎሜዎስ፣ የዕለ እስክንድርያ፣ የዕለ እስክንድሮስ፣ የዮሴፍና የጻድቂቱ ቅድስት አርሴማ መታሰቢያቸው ነው። እግዚአብሔርም በጸሎታቸው ይማረን ለዘላለሙ አሜን። አንድ አምላክ በሆነ በአብ ወልድ በመንፈስ ቅዱስ ስም ሰኔ 18 በዘች ቀን ከአባቶች ሊቃነ ጳጳሳት ቁጥር 45ኛ የሆነ የእስክንድሪያ አገር ሊቀጳጳሳት ቅዱስ አባት ድምያኖስ አረፈ። በዚችም ቀን የሰማዕቱ ቴዎድሮስ መታሰቢያው ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት፣ ይልቁንም በሁለት ወገን ድንግል በምትሆን ከመቤታችን ከቅድስተ ቅዱሳን ከድንግል ማርያም ረዴትና በረከት አማላጅነቷም በአገራችን በኢትዮጵያ በህዝበ ክርስቲያን ሁሉ ላይ ለዘላለሙ አድሮ ይኑር አሜን።